ኢትዮጵያ የግብርናውን ክፍለ ኢኮኖሚ ለማሳደግ የተለያዩ የማሻሻያ ትግበራዎችን በማካሄድ ለዘርፉ ውጤታማነት ትኩረት ሰጥታ እየተንቀሳቀሰች ይገኛል። በዘርፉ የተቀረጹ ኢኒሼቲቮችን ጨምሮ ምርትና ምርታማነትን ለማሳደግ ከባህላዊ የአስተራረስ ስነ ዘዴ ወደ ሜካናይዜሽኑ ሽግግር የማድረጉ ሂደት ለትግበራው አንዱ ማሳያ ተደርጎ ይጠቀሳል። ምንም እንኳ የሽግግር ሂደቱ በመልካም ጅማሮ ላይ ቢሆንም የሜካናይዜሽን ማሽኖች ጥገናና ፍተሻዎች ስንነት የአርሶ አደሩ ፈተናው ነው ዘልቋል። ከውጭ የሚመጡት ማሽኖች ብዙ ጊዜ ፈለሪት አሁን አብዛኛው ጊዜ የምታየው ገበሬው ጋር ሲሄድ ገበሬው እንደውም አሁን ፍርሃት ሁሉ አለበት ይህን ያህል ብር አውጥቼ እንዴት ነው ያን ነገር ኢንቨስት አድርጌ ወደ መካናይዝድ የሆነ እርሻ የምሰራው የሚለውን ነገር አለ በዚህም ሀገር የያዘችውን የግብርናውን ዘርፍ ውጥን ከግብ ያደርሳል የአርሶ አደሩንም ችግር ይቀርፋል የተባለው የግብርና ሜካናይዜሽን የልሕቀት ማዕከል በደቡብ ኮሪያ እና በኢትዮጵያ መንግስት ትብብር ተገንብቶ ለአገልግሎት ክፍት ሆኗል ማዕከሉ በዋናነት አርሶ አደሩ ለእርሻ ስራ የሚጠቀምባቸውን ማሽኖች ጥገና የመስጠትና አዲስ ለሚገቡት ደግሞ በተቀመጠው መስፈርት መሰረት ፍተሻ በማድረግ የማረጋገጥ ስራን የሚከውን ነው በዚህም ቀድሞ ላይ በግብርና ማሽኖች ላይ ስተዋል የነበረውን ችግር እንደሚቀርፍም ታምኖበታል ብዙዎቹ የሜካናይዜሽን ቴክኖሎጂዎች ኤክስፔንሲቭም እንደገና ደግሞ ስኪል ዲማንዲንግ ናቸው። ያው ሌሎችም እንትኖች እኔ እንዳለ ሌላውም አይጠይቅም ማለት አይደለም፣ ግን በጣም ኮስቲ ስለሆኑ እነዚህን ቴክኖሎጂዎች በተለይ በዚህ ባለን የሀርድ ከረንሲ ቻሌንጅ ውስጥ ማምጣት በየጊዜው ኢምፖርት ማድረግ በጣም አስቸጋሪ ነው። ማዕከል ላይ ያለውንም አርሶ አደር ተደራሽ ማድረግ እንችላለን። ደግሞ በጣም ትንሽ ትንንሽ አቅም ያላቸውን አርሶ አደሮች በተለያየ ሜካኒዝም በአነሰ ኮስት የተሻለ ግልጋሎት ማግኘት የሚችሉበትን ኦፖርቹኒቲ ይፈጥራል ብዬ አስባለሁ። ማዕከለቶቹን ደግሞ ሀገር ውስጥ ሲገነቡ ሀገር ውስጥ የሚመረቱም ይሁን ከውጭም የሚገቡት ማሽኖቹን በትክክል መስፈርቱን ወይ ደግሞ ስፔሲፊኬሽኑን አሟልቷል ወይ ደግሞ በኢትዮጵያ ደረጃ በኢትዮጵያ ስታንዳርድ እና በዓለም አቀፍ ስታንዳርድ ይሄ ማዕከል እነዛ ተግባራቶቹን ስራ ይሰራል። ከዚህ ባለፈም ከውጭ የሚገቡ የዘርፉ ማሽኖች በሀገር ውስጥ ለመተካት ጥረት እያደረጉ ያሉ አምራቾች ከፍ ባለ ጥራት ምርታቸውን ተደራሽ እንዲያደርጉም እድል ከመፍጠሩም በላይ ተጨማሪ አቅም ይፈጥርላቸዋል። የተሻለ ነገር የምታገኘው አንደኛ አገር በቀል የሆኑ እንትኖችን ታበቅላለች ብያለሁ። አገር በቀል የሆኑ ዲዛይነሮችን፣ ይህን ነገር የመፍጠር ማሽነሮችን የመስራት ችሎታ ያላቸው ልጆች እንዲበረታቱ ያደርጋል ይሄ ሴንተር። እነሱም ሰርቲፋይድ ጋርካቸው ቁጥር እነኛ ሰዎችን ያበረታታቸው ወደ ስራ እንዲገቡ ታረጋቸዋል። በግልም ያመርቱት በደረጃውን የጠበቀ ጥራቱን የጠበቀና ድነቱን የተጠበቀ ማሽን እንዲያመር ሲደረግ አርሶ አደሩ ጋር ሲደርስ ማሽኑን አምኖ የመጠቀም ሁለተኛ ደግሞ የፈለገ ብልሽት ቢኖር ማሽኑ ጥራቱን በጠበቀው ኢንስቲትዩት ጋር መነጋገር ይችላል። ባለፉት ስድስት ዓመታት በሜካናይዜሽን የሚታረሰውን መሬት ከአምስት ሚሊዮን ሄክታር መሬት በላይ ማድረስ መቻሉን የግብርና ሚኒስቴር መረጃ ያመለክታል። ይህን ሂደት ይበልጥ ለማስፋትና የዘርፉ ማነቆዎች ለመፍታት የሜካናይዜሽን ማዕከሉ ሚና የላቀ መሆኑም ይነገራል። በተለይ ቀድሞ በአርሶ አደሩ ዘንድ ስጋት ያደርስ የነበረውን የፍተሻ ሂደት የሚቀርፍና መተማመንን የሚፈጥር ነው። እኛ የሶስተኛ ወገን የጥራት ሰርተፍኬት ነው አይተን የምናሳልፈው። ያ ደግሞ ታማኝነት አይኖረውም ከዚህ በኋላ ግን ያው ሲጠናቀቅ ሙሉ ለሙሉ ማሽነሮች ገብቶ ሲጠናቀቅ ይህንን የፍተሻ ስራ ይሰራል። የዲዛይን ስራ ይሰራል። እንዲሁም ሰርቪስ ሴንተር ሴንተር ሰርቪስ ሆኖ ያገለግላል። የትሬኒንግ ሰርቪስ ሆኖ ሊያገለግል ይችላል። ይሄ ሁሉ ሊሰራ ይችላል። አንድ ትራክተር ወይም ኮምባይነር ከውጭ ተገዝቶ ሲገባ ሀገር ውስጥ ምንፈትሽበት ቦታ ስለሌለ ሰነዱ ላይ ወይም ደግሞ ሶስተኛ ወገን ባረጋገጠው መሰረት ነው ወደ ሀገር ውስጥ የሚገባው። ከዚህ በኋላ የሚኖረን ግን ማንኛውም አስመጪ ወይም ደግሞ ማንኛውም ወደ ሀገር ውስጥ የሚገባ የግብርና ማሽነሪ እዛ ልሕቀት ማዕከል ሄዶ ዶክመንቱ ላይ የተጻፈው አቅም ትራክተርን ብቻ በወስድልህ፣ አንድ ትራክተር ዘጠና ሆርስ ፓወር ነው ተብሎ ከገባ ሲፈተሽ በትክክልም ያንን ዘጠና ሆርስ ፓወር ማሟላት መቻል አለበት። በሀገሪቱ የግብርና ታሪክ የመጀመሪያ የሆነው የግብርና የልሕቀት ማዕከሉም ከጥገናና ፍተሻ ባሻገርም በሰው ኃይል ግንባታ አቅም መፍጠር የሚያስችል ነው። በዚህም ሙያዊ ስልጠና የወሰዱ በቀጣይም የሚወስዱ የማዕከሉ ሙያተኞች ትልቅ የቤት ስራ ተጥሎባቸዋል። በርካታ አሰልጣኞች በሀገሩ የሀገር ሰልጣኞች በኮሪያ አሰልጣኞች ለሰባ ዙር አሰልጥነዋል። ወደ ሰባ የሚደርሱ አሰልጣኞች ናቸው ከዛ ውስጥ ደግሞ ተለይተው ኮሪያ ላይ የሚሄደው የአሰልጣኞች ስልጠና የሚወስዱ ወደ አስራ አንድ ሰልጣኞች አሉ። እነኛ መጥተው ነገ ደግሞ የአሰልጣኞች ስልጠና እዚህ ይሰጣሉ፣ እዚህ ሰርቪሱንም ይሰጣሉ ማለት ነው። እነኚህ ባለሙያዎች እንግዲህ እዚያ ሰልጥነው መምጣታቸው ትልቁ ፋይዳ እንግዲህ ይህንን ችግር ይፈታሉ ተብሎ ነው የሚታምነው። የሜንቴናንስ ችግሮች አሉ። ሜንቴናንስንም ችግር ይፈታሉ። በሜንቴናንስ የሚሰለጥኑ ሰልጣኞች አሉ። የፍተሻ ላይ የሚሰለጥኑ ሰልጣኞች አሉ። ዲዛይን ላይ የሚሰለጥኑ አሉ። ሪሰርች ዲዛይን ላይ የሚሰለጥኑ በአራት ዘርፍ ነው እየሰለጠኑ ያሉት። ይህን ችግር ይፈቱታል ተብሎ ነው የሚታሰበው። የግብርና ሜካናይዜሽን የልሕቀት ማዕከሉ ከደቡብ ኮሪያ መንግስት በተገኘ ከ14 ሚሊዮን ዶላር በላይ ገንዘብ እየተገነባ ነው።